ያ ደማፋሳሽ የነበረው በሁለቱ ኃይሎች መካከል የነበረው ጦርነት የቆመበት ሶስተኛ ዓመት የስምምነቱ ተግባራዊነት የሚገመገምበትና ሰላምን ለማጽናት ቃል የሚገባበት በሆነ ነበር። የዛሬ ሶስት ዓመት አንድ የነበሩት ኃይሎች ዛሬ ሁለት እና ሶስት በመሆን ለመከረኛው ህዝብ የዳግም ግጭት የጦርነት ስጋት ውንጀላና ዛቻ ሲያንጸባርቁ እየታስተዋለ ይገኛል። የኢትዮጵያ ፌዴራል መንግሥት እና ህዝባዊ ወያኔ አርነት ትግራይ ህወሀት በደቡብ አፍሪካ ፕሪቶሪያ ላይ ግጭትን የማቆም ስምምነት ከተፈራረሙ ሦስተኛ ዓመቱን የደፈነ ቢሆንም ነገር ግን የስምምነቱ ቁልፍ ጉዳዮች ሳይተገበሩ ዛሬ ላይ ደርሰዋል። ባለፈው ጥቅምት 26 የአፋር ክልላዊ መንግሥት ባወጣው መግለጫ ከጥፋቱ የማይማርና ጉጀሌው ህወሀት በአፋር ክልል ዞን ሁለት የሚገኙ ስድስት መንደሮችን ወረው በሰላማዊ ሰዎች ላይ የተለመደ የሽብር ተግባሩን በግልጽ ጀምሯል ማለቱን ተከትሎ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ የአፋር ክልል ያወጣውን ውንጀላ የሚያጠናክር መግለጫ አውጥቷል። በዚህም መግለጫ ህወሀትን አጥፍቶ ጠፊ ከሻዕቢያ ጋር ፅምዶ የሚል ጥምረት የመሠረተና ኋላ ቀር ቡድን በማለት አራክሷል። የስምረት መግለጫ እንደሚለው የህወሃት ታጣቂዎች አፋር ክልል ብቻ ሳይሆን እዚያው ትግራይ ውስጥ በአዲ ወጅራትና በራያ አዘቦ ወረዳዎች በሚገኘው የትግራይ የሰላም ኃይል ላይ ጥቃት ሰንዝረዋልም ብለዋል። ይህንን ተከትሎ የትግራይ ክልል ጊዜያዊ አስተዳደር በሰጠው የአጸፋ ምላሽ የትግራይ ኃይሎች ፈጽሟል የተባሉትን ጥቃቶች ከእውነት የራቀና ሆን ተብለው ስም ለማጥፋት የተደረገ ነው ማለቱ ይታወሳል። የጊዜያዊ አስተዳደሩ መግለጫ ጨምሮም ትግራይን ለማወክና እርስ በርስ ለማጋጨት ሆን ተብሎ በአፋር ክልል ታጣቂዎች እንዲደራጁና እንዲታጠቁ ምቹ ሁኔታ በመፍጠር በመደገፍና ተልእኮ በመስጠት በትግራይ ላይ ተደጋጋሚ የጠባጫሪነት ተግባር ሲፈጸም ቆይቷል። አሁንም እየተካሄደ ነው ብለዋል። እነዚህ እርስ በርስ በሚቃረኑ መግለጫዎች የተነሳው የአፋሩ ወረራና ጥቃቶች ስላደረሱት ጉዳት እስካሁን ድረስ አንዳቸውም በዝርዝር የገለጹት ነገር ባይኖርም፣ ነገር ግን ሶስቱ መግለጫዎች እንዳሉት አንዳንድ የትግራይ ኃይሎች ተብሎ የሚጠራው የህወሓት ታጣቂ ቡድንና ከቡድኑ አፈንግጦ የትግራይ ሰላማዊ ኃይል በሚል ስም የተደራጀው ወገን በተለያየ ጊዜ አንዳቸው ሌላኛውን ማጥቃታቸውን መግለጫዎቹ አረጋግጠዋል። ባለፈው አርብ ከቀትር በኋላ ህወሓት ያወጣው መግለጫ ውንጀላውን በኢትዮጵያ ፌዴራል መንግሥት ላይ በግልጽ በማነጣጠር የፌዴራል መንግሥት የክልላችን አንዳንድ አካባቢን በሰው አልባ አውሮፕላን ደብድቧል በማለት መክሰሱ ይታወሳል። ድብደባው የፕሪቶሪያን ግጭት የማቆም ስምምነትን የጣሰ ነው በማለት የፌዴራሉን መንግሥት ወንጅሏል። የህወሀት መግለጫ በደብዳቤው ጉዳት ደርሷል ከማለት ሌላ የደረሰውን ጉዳት መጠን አልጠቀሰም። የኢትዮጵያ የፌዴራል መንግሥት ባለስልጣናት ስለ ጥቃቱና ስለ ግጭቱ እንዲሁም ስለ ህወሀት መግለጫ እስከዛሬ ድረስ በይፋ የሰጡት መግለጫ የለም። ይህ በእንዲህ እንዳለ በትግራይ ክልል ዋና ከተማ በሆነችው መቀሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ በከፍተኛ ሁኔታ መናሩን የከተማው ነዋሪዎች እንደገለጹ ተሰምቷል። ህወሀት ጥቅምት 26 ቀን 2018 ዓ ም የአፋር ክልል ወሰንን አልፈው በክልሉ የተለያዩ ከተሞችና ወረዳዎች ጥቃት ፈጽሟል በማለት ክልሉ ከገለጸ ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን አዲስ ማለዳ ያነጋገራቸው ነዋሪዎች ገልጸዋል። ስማቸውን ከመግለጽ የተቆጠቡ አንድ የመቀሌ ከተማ ነዋሪ ለአዲስ ማለዳ እንደተናገሩት ጥቃቱ ተፈጽሟል ከተባለበት ጊዜ ወዲህ የቀድሞ ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አንዳንድ ነጋዴዎችም ሁኔታውን ተጠቅመው ለማትረፍ በምግብና ምግብ ነክ ባልሆኑ ሸቀጦች ዋጋ ላይ ከፍተኛ ጭማሪ ማድረጋቸውን ገልጸዋል ለአብነትም የ የአምስት ሊትር ዘይት ዋጋ ይሸጥበት ከነበረው 1500 ብር 1800 ብር ማሻቀቡን አመላክቷል በክልሉ ከሚመረቱና በቅርብ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ ማኮሮኒ ሩዝ እና የመሳሰሉ ምግቦች ላይም ከ20 እስከ 30 በመቶ የዋጋ ጭማሪ እንደተደረገባቸው ተናግረዋል። ይህ በወንድማማች ህዝቦች መካከል በየጊዜው የሚነሳ ግጭትና ጦርነት ለምን ያስፈልጋል የሚል ጥያቄ በህብረተሰቡ ዘንድ እንዳለ የተናገሩት አስቴ ሰጪው በሸቀጦች ላይ ዋጋ ከመጨመር ባለፈ ምርቶቹ እየተደበቁ መሆኑንም ተናግሯል። በተመሳሳይ ስማቸውን ከመግለጽ የተቆጠቡ ሌላኛው አስተያየት ሰጪ ለአዲስ ማለዳ ሲናገሩ ከዚህ ቀደም የነበረውን ጦርነት እናውቃለን። በቀደመው ጦርነት ያጣነው አብሮ አደግ ወንድሞቻችን ነውእና በጭራሽ ወደ ጦርነት የመግባት ሀሳብ የለንም ብለዋል። የመቀሌ ከተማ ከሁለት ዓመቱ አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ መቀዛቀዝ እንደከተታትም ተናግሯል። ሌላኛው አዲስ ማለዳ ያነጋገራቸው ነዋሪ በበኩላቸው ሕብረተሰቡ ጦርነት ከተነሳ በሚል እያደረገ የሚገኘውን ቅድመ ጥንቃቄን በመጥቀስ አብዛኛው ሰው ገንዘቡን ከባንክ በማውጣት እያስቀመጠ ሲሆን በዚህም በባንክ ቤቶች አካባቢ ረጃጅም ሰልፎችና መጨናነቆች እንደሚታዩ ገልጸዋል። ከባንኮች በኩልም ጥሬ ገንዘብ የለም የሚሉ ምላሾች እየተሰጡ መሆኑን የጠቀሱት ነዋሪው ይህ ደግሞ ስጋት መጫሩን አስረድቷል። የትግራይ ህዝብ ጦርነትን በውል ያውቀዋል፣ ዳግም እንዲቀሰቀስ አይፈልግም። ወጣቱም ራሱን ከዚህ እንዲያገል ሲሉ ጥሪ አስተላልፏል። በመቀሌ ከተማ ከወትሮ በተለየ ሁኔታ እንቅስቃሴዎች እንደቀነሱ ነዋሪዎች እየገለጹ ይገኛሉ። ዳግም ጦርነት ሊቀሰቀስ ይችላል በማለት ህዝቡ ስጋት እንደገባውና ለሌላ ጦርነት ዝግጁ እንዳልሆኑ እየተስተዋለ ነው ተብሏል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል ላይ ከህወሀት ተፈጽሟል የተባለው ጥቃት ቢሆንም የትግራይ ክልል ጊዜያዊ አስተዳደር ግን መሠረተ ቢስል ውንጀላውን ውድቅ ማድረጉ አይዘነጋም። የፌዴራሉ መንግሥት ይህ ዘገባ እስከ ተጠናከረበት ጊዜ ድረስ የሁለቱን ክልሎች ወቅታዊ ሁኔታን በተመለከተ ዝምታን የመረጠ ሲሆን ይህም በርካታ ሰዎችን አስገርመዋል። ክብራትና ክቡራን የዛሬ ሚዲያ ቤተሰቦች፣ የአሁኑ መረጃ ይህን ይመስል ነበር። አዳዲስ እና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላምን ቆይ።